አሰላሙ አሌይኩም ወራህመቱላህ። በተለይ ውጭ ሀገር የምትገኙ ሙስሊም ወንድምና እህቶቻችን ይ የረያን መስጅድ ይባላል። ጦር ሀይሎች አካባቢ የአዲስ አበባ መጅሊስ ያለበት ግቢ ነው ነው እና መስጅዱ በዚህ መልኩ አልቋል። አልሐምዱሊላህ። ለረጅም ዓመት ሳይሰራ ቆይቶ ነበር። መጨረሻ አልሐምዱሊላህ ይህን በመሰለ መልኩ ሰፈሩን በሚመጥን መልኩ ጨርሰው አጠናቀውታል። አልሐምዱሊላህ ረቢል አለሚን። ከውስጥ ደግሞ መስጊዱ ይህን ይመስላል። ከውስጥ በኩል አወል ሰፍ ነው የምታዩት። ሰግዶ የጨረሱ ሰዎች የሚደገፉበት መቀመጫ ነው። ይሄ ማለት መደገፊያ ማለት ነው፣ ለሽማግሌዎች ውስጡ ይህን ይመስላል። መብራት አልበራም፣ ለጥራቱ ይቅርታ እንጠይቃለን። ፎቅ መውጫ ያው በዚህ በኩል ነው፣ ለምታዩት ፊት ለፊት በምታዩት ማለት ነው። በዚህም በኩል ይወጣል።

አላሁ አክበር። በደረሰን መረጃ መሰረት ምንጣፉ እራሱ የሚቀየር ነው። ሙሉ ለሙሉ ምንጣፉ ይቀየራል። ምክንያቱም ጥራቱ መስጅዱን አይመጥንም ተብሎ ማለት ነው። ዲዛይኑ ግን በጣም በሚገርም ሁኔታ ነው የተሰራ። እሱን ነው ለማስጎብኘት የመጣ ነው። ወንድምና እህቶች ልባችሁ እንዲታከም ነው። በዚህ አልሐምዱላህ መስጅድ እንግዲህ ኢማን ተእሲሱ የሚጀምረው ከመስጅድ ነው። መሳጅዶቻችን እንደዚህ ሲያምሩ በጣም ደስ ይላል።